ሰላም ጤና ይስጥልን አርማ ተመልካቾቻችን ጥቅምት 3 2018 ዓ ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁን እንድትቆዩ ነው በአክብሮት የምጋብዛችሁ። በሰዓት የተለያዩ መረጃዎችን ይዣለሁ በተለያዩ አካባቢዎች አሉ አሁን አሁን ሁኔታዎችና የግንባር ዝርዝር መረጃዎችን ወደ እናንተ የማደርስ ይሆናል። ሁለተኛ ቀኑን በያዘው ከባድ ውጊያ ሁለት ሬጅመንት የመንግስት ኃይል እንዲሁም ደግሞ ወታደራዊ አዛዦችን ጨምሮ ጉዳት ሲደርስ በአየር ኃይል በተደገፈ ጥቃትም እንደዚሁ በሌላኛው ወገን ላይ ጉዳት ደርሷል። ይህንን በተመለከተ በዚህ ሰዓት ከያስኳቸው መረጃዎች መካከል ወደ እናንተ የሚደርስ ነው። ብልጽግና ፋኖን በተመለከተ እንደዚሁ አዲስ ነፍሰ ገዳይ ቅጥረኞችን እንደዚሁ ሰርጎ ገባ አሰማርቷል የሚል መረጃም እንደዚሁ በዚህ ሰዓት ከያስኳቸው መረጃዎች መካከል ይገኛሉ። ሰሞኑን ውጥረት ወዳለባቸው አካባቢዎች ወደ አፋር አማራና የትግራይ አዋሳኝ አካባቢዎች ባሉ አካባቢዎች ያለው ሁኔታ በተመለከተ ከዓላማጣ ከተማ እንደዚሁ የደረሰ መረጃ አለ። የህወሓት ጀኔራሎችና እና የመከላከያ ጀኔራሎች ፊት ለፊት ተፋጠዋል። በአንድ ቦታ መከላከያ በኮማንድ ፖስቱ ኮረምንና ዓላማጣን ለቆ ካልወጣ እርምጃ እንወስዳለን እያሉ ነው የሚገኙት የህወሓት ታጣቂዎች። የኮማንድ ፖስቱ አዛዥ ጋር ከበዚህ ሰዓት እንግዲህ አብረው ተቀምጠው እንደዚሁ ክርክር ውስጥ መሆናቸውን የሚገልጽ መረጃም እንደዚሁ ደርሶኛል። ይህንን በተመለከተ በዝርዝር የማድረሳችሁ ይሆናል። ይህንና ሌሎች መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የሚጋብዛችሁ ሁልጊዜም እንደተለመደው ሀሳብ አስተያየት ይኖራችሁ ጥቆማ ዜና ጂሜል ዶት ኮም ላይ ሀሳብ አስተያየቶች ልታደርሱ ትችላላችሁ። ወታደራዊ አፈሳን በተመለከተ በአዲስ አበባ እንደገና ወታደራዊ አፈሳ እና የግዳጅ አፈሳ እየተደረገ መሆኑን የሚገልጽ ጥቆማ አድርሳችሁኛል። አመሰግናለሁ። ከዛ ባሻገር እንደዚሁ በኦሮሚያ የተለያዩ አካባቢዎች እንደዚሁ ብሔርና ሃይማኖት ተኮር ግጭቶች በብልጽግና ባለስልጣናት ጭምር እንደዚሁ እየተሞከሩ ነው። ከእነዚህ ውስጥ እንግዲህ በተለይ በጦላይ ቀጠና በወልቂጤና በኖኖ አካባቢ ያለውን ሁኔታ በተመለከተ እንደዚሁ የሚገልጹ ጥቆማዎችን አድርሳችኋል። ዝርዝር መረጃዎችን በሌላ ሰዓት ይዤ የምመለስ ይሆናል። አርሴ አካባቢ ያለው ሁኔታ እንደዚሁ በቂ ትኩረት አላገኘም የሚልም እንደዚሁ ጥቆማዎችን አድርሳችኋል። እንግዲህ ቤተክርስቲያኗ ትልቅ መዋቅር ያላት ከመንግስት ቀጥሎ በኢትዮጵያ ውስጥ ትልቅ ከሚባሉ ተቋማት መካከል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀዳሚ ነች። ከመንግስት ብቻ ነው በአጠቃላይ በሰው ኃይል ቅጥርም በተቋም አደረጃጀትም የሚበልጣት ይሄ ተቋም እንግዲህ ለምእመናን በተገቢው መንገድ እየቆመ አይደለም የሚለው ብዙዎች ትችቶችን እያስተናገደ ነው የሚገኘው። ቅዱስ ሲኖዶሱ እንዲሁም ደግሞ የቤተ ክርስቲያኑ አጠቃላይ መዋቅር የቤተ ክርስቲያኗን ልጆች ለመጠበቅ በሚገባው ልክ እየተንቀሳቀሰ አይደለም የሚለውም እንደዚሁ በርከት ያሉ ወቀሳዎች ደርሰዋል። በአዲስ አበባ የተለያዩ የኦርቶዶክስ ማህበራቶች ይህንን ወቀሳ አቅርበዋል። በውጭም ያሉ እንደዚሁ ተመሳሳይ ወቀሳዎችን በሲኖዶስ ላይ ያቀረቡ ነው። ከዚህ ጋር በተያያዘ እርምጃ ማቋም እንወስዳለን የራሳችን የሚሉም እንደዚሁ ማህበራቶችም አሉ። ይህንን በተመለከተ እንግዲህ ኃይል እንዳይከፋፈል በጥንቃቄ ውስጣዊ አንድነትን አስጠብቆ ውጫዊ መብቶችን ለማስከበር በአንድ ላይ መቆም የተሻለ ነው የሚሆነው። ብልጽግና የቤተክርስቲያኗን መዋቅር እንግዲህ ለፖለቲካዊ ዓላማ ለመዋል በሚል ከሶስት አመት በፊት ያስነሳው ብጥብጥና አዲስ ሲኖዶስ እናቋቁማለን በሚል ተገንጣይ ሲኖዶስ የደረሰው ጉዳት ይታወቃል። በሻሸመኔ ባርሲ ባሐረር በአዲስ አበባ ዙሪያ እና በኦሮሚያ ክልል አካባቢዎች የኦሮሚያ ልዩ ኃይል እንደዚሁ በእጀባ የሚያንቀሳቀሳቸው ናቡነ ሳሪዎስ በወቅቱ እንግዲህ አማጺ የነበሩት ጳጳሳት ያደረሱት ጉዳት ይታወቃል። አሁንም ተመሳሳይ ጉዳዮች እንዲመጡ ይፈለጋል። ስለዚህን በጥንቃቄ ማየት ያስፈልጋል። ከጉዳቱ ባሻገር አንድነቱን አስጠብቆ ጉዳቱን መቆጣጠርና መከላከል ካልቻለ የበለጠ ጉዳት የሚያስተናግድ መሆኑን ግምት ውስጥ በማስገባት እንግዲህ አስተያየቶቻችሁንም ተመልክቻለሁ። ዛሬ ጥቅምት 30 2018 ዓ ም ነው። ልክ የዛሬ አምስት ዓመት በዛሬው ዕለት ነው እንግዲህ በርካታ የወልቃይት ተወላጆች የአማራ ተወላጆች በአሰቃቂ ሁኔታ በህወሓት የተጨፈጨፉት። ይህንን አስመልክቶ የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ የሰጠው መግለጫ አለ። መግለጫውን ወደ እናንተ አደርስና ወደ ሌሎች መረጃዎች እሄዳለሁ። ዝክረ ማይካድራ ሰማዕታት ጥቅምት 35ኛ ዓመት በአማራ ብሔራዊ ክልላዊ መንግስት፣ ወልቃይት ጠገዴ የሰቲት ሁመራ ዞን ማይካድራ ከተማ መታሰቡንና ዕለቱን አስመልክቶ ከወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ ጽህፈት ቤት የተላለፈ መልእክት ይላል በህግ ልዕልና እናምናለን። ለወራሪ ምላሽ አለን። የሰማዕታትን የትግል አደራም አይታጠፍም። ህወሓት ከፍጥራቱ ጀምሮ ጸረ አማራና ጸረ ኢትዮጵያ ሆኖ ከተነሳ የተነሳ ድርጅት ነው። የአማራ ህዝብ እንደ ቀዳሚ ጥላት ፈርጆ መነሳቱ በታሪክ የተመዘገበው እውነታ ነው። ጥላቻውንም በፖለቲካ ዓላማ ማብራሪያው ማንፌስቶ ላይ በግልጽ ያሰፈረ በሐሰት ትርክት ለበቀል የተነሳ የጥላቻ መንጋ ነው። ሴረኝነት፣ ተስፋፊነት፣ ተገንጣይነት የዚህ ድርጅት መገለጫ ባህሪያት ናቸው። የቡድኑ ገዳይነትና አፋኝነት፣ አሳዳጅነትና ሌሎቹ ባህሪያት ግብሩ ሆነው ለራሱም ለትግራይም ህዝብ የስቃይ ምንጭ ሆኖበታል። በህግ ልልና የማያምን መንግስታዊ ባህሪ የለውም ስንል ካለፍንበት የመከራ ዘመን በመነሳት ነው። ለሁሉም ድርጅቱ ክፋቱ ከወልቃይት ጠገዴ አማራ በላይ የተሻለ አስረጅ ምሳሌ የለም። በአማራ ደምና ሀብት ታላቋ ትግራይን የመመስረት እቅዱን ለማሳካት ሲል አማራ እንገድለዋል፣ አኮላሽተዋል፣ ሀብቱን ዘርፏል መሬቱን ወሯል። ለዚህ ምስክር ወልቃይት ጠገዴ፣ ጠለም፣ ትራያን መጥቀስ ይቻላል። አሁንም እየሆነ ያለው የዚሁ ጥፋት ታሪኩ አዙሪት አካል ነው። ከፕሪቶሪያ ሰላም ስምምነት በፊት በነበሩ የጦር ወረራ ጊዜያቶች ከሰኔ 2013 ጀምሮ በመሆኒ ቆቦ፣ አጋምሳ፣ ንፋስ መውጫ፣ ጭና፣ ውጫሌ፣ ኮምቦልቻ የተፈጸመውን የጅምላ ጭፍጨፋ ህውሃት በአማራ መቃብር ሀገረ ትግራይ የመፍጠር ምኞቱ አካል ነው። ምንም እንኳ ጥላት ኢትዮጵያን ለማፍረስ የመጨረሻ አቅሙን ቢጠቀምም ከኢትዮጵያ ደመኛ ጥላቶች ጋር ቢያብርም በኢትዮጵያ ብሔር ብሔረሰቦች የጋራ ትግል ወያኔና ታጣቂዎቹ ለሰላም እጃቸውን ሊሰጡ ተገደው የነበረ መሆኑ ይታወቃል። አሁን ላይ በክህደት የሚታወቀው ህወሓት የሰላም ስምምነቱን እንደ ጊዜ መግዣ በመጠቀም የፕሪቶሪያን የሰላም ስምምነት ለማፍረስ ቀን ከሌት እየፎከረ ቢገኝም በሰላም ስምምነቱ አሸናፊዋ ኢትዮጵያ ሆና ነበር። በሰላም ስምምነቱ አሸናፊዋ ኢትዮጵያ ሆና ነበር ስንል ንጹህ የሆነ ወገናችን የትግራይ ህዝብ ከሰላም ስምምነቱ ተጠቃሚ ነበር ማለታችን ነው። አሳዛኝ ነገር ከሰሞኑ የፕሪቶሪያው ሰላም ስምምነት ሙሉ በሙሉ በሚጥስ ሁኔታ በአፋር ክልላዊ መንግስት ላይ የፈጸመውን የጦር ወራና ንጹሐን ጉዳትንም የዚሁ የህወሓት ክደትና የጥፋት አዙሪት አካል መሆኑ ከወልቃይ ጠገዴ አማራ ህዝብ ላይ የሚረዳው የለም። ቡድኑ አፓርታይዳዊ አገዛዙን በኛ ላይ ከዘረጋ ጀምሮ በወልቃይ ጠገዴ የአማራ ህዝብ ላይ የዘር ማጥፋት ወንጀል ታውጆ ተፈጻሚ ተደርጓል። ለዚህም የሰውና የጅምላ መቃብር ምስክሮች እናስረጅናቸው ምሳሌ አድርገን እናቀርባለን። ከሁመራ ኤርፖርት ግቢ የጅምላ መቃብር እስከ ማይካድራ ጭፍጨፋ የዋሻው የምድር ውስጥ እስር ቤቶችና የጅምላ ያለቀው ወገናችን ስፍር ቁጥር የለውም። ባለፉት 30 ዓመታት ዓለም ጆሮ የነፈገው የዘር ማጥፋት ወንጀል በወልቃይት ጠገዴ የአማራ ህዝብ ላይ ተፈጽሟል። ምናልባትም በብዙሃኑ ኢትዮጵያና በተወሰኑ ዓለም አቀፍ ማህበረሰብ አባላት ዘንድ የተሰማው ግን ጥቅምት 24 2013 የህግ ማስከበር ዘመቻ ከተጀመረ በኋላ ጥቅምት 30 2013 ዓ.ም በማይካድራ የተፈጽመው የዘር ማጥፋት ወንጀል ነው። እንኳን የዓለም አቀፍ ማህበረሰብ ሌላው ኢትዮጵያዊ ወገናችንም ህወሓት በወልቃይ ጠገዴ ህዝብ በህወሓት አገዛዝ ሲያደርግ እንደኖረው በቅጡ ማዳመጥና መረዳት የጀመረው የመላ ኢትዮጵያ ብሔር ብሔረሰቦች ልጅ የሆነው የስሜን ህዝብ መከላከያ አምኖ በተኛበት ተከርቶ ሲጨፈጨፍ ካየ በኋላ ነው። ለወልቃይ ጠገዴ ህዝብ ግን ሰላሳ አመቱ የህወሓት አገዛዝ ያውና ተመሳሳይ ሂደት ነበር። የወልቃይ ጠገዴ አማራ ግን ባለፉት ሰላሳ አመታት በርካታ ማይካድራዎችን አይተዋል። ለዚህም እንደ ግህንብና ባዶ ስድስት ማሰቃያ ቦታዎችን እንደ ምሳሌ ማንሳት ይቻላል። በየትኛውም የዓለም ክፍል የተፈጸመ የዘር ማጥፋት ወንጀሎች አንድ ተጀምረው ለተወሰነ ጊዜ በገደብ የተጠናቀቁ ቢሆንም በወልቃይ ጠገዴ ላይ የተፈጸመ የዘር ማጥፋት ወንጀል ግን በአይነትም ሆነ በድርጊት እየተለየ ነው። ለሰላሳ ዓመታት አመታት ያለ ማቋረጥ መዋቅራዊ በሆነ መንገድ ነባሩን ህዝብ የማጥፋት ስራ ተሰርቷል። በዚህም ባለፉት ሰላሳ ዓመታት በአስር ሺዎች የሚቆጠሩ አማራዎች በማንነታቸው ተገድለዋል። ቁጥራቸው በውል ያልታወቁ ወገኖቻችን ወደ መቀሌና ወዳልታወቁ ስፍራዎች ታፍነው ተወስደው በእስር ሲማቅቁ ኑረዋል። ብዙዎቹ ባሉበት አልፈዋል። በሰላሳ ዓመቱ አመቱ የህዋት አፓርታዳዊ ዘመን ከቆላ እስከ ደጋ አያሌ ወልቃይት ጠገዴ አማራ ከርስቱ ተፈናቅሎ ወደ ጎረቤት ሀገራት ወደ ጎንደር፣ አልፎም ወደ መሃል ሀገር እንዲሰደድ ተደርጓል። ቡድኑ በግዛት ተስፋፊነት ተከዜን ሲሻገር በእብሪት መንፈስ የጥላቻ ንግግሩን እንዲህ ነበር ያንጸባረቀው። ንህና ካብ ወልቃይት እንደ ልዩ አንስቶምና መሬቶም ጥራህ እዩ። ትርጉም እኛ ወልቃይትን የምንፈልገው ሚስቶቻቸውንና መሬቶቻቸውን ብቻ ነው። ይህ በትግረኛ ቋንቋ የሚነገር ከኢትዮጵያዊነት ጨዋነት የወጣ የጥላቻ ንግግር ገና ከመነሻው ሲናገረው ነበር። ይህ ንግግር አስቀድሞ የነበረ ከመሆኑ አኳያ በህግ ቋንቋ ዘር ማጥፋት የሐሳብ ክፍልን የሚያስረዳ ጥላቻ አባባል ነው። ከጥላቻ ማንፌስቶ ጀምሮ መሰል የጥላቻ ንግግሮችን በማሳደግ የወልቃይት ጠገዴ ህዝብ ላለፉት ሶስት አስርት ዓመታት ሶስት በስውርና በግልጽ የዘር ማጥፋት ወንጀል ተፈጽሞበታል፣ ሲፈጸምበት ኑሯል። ማይካድራ ማይካድራ አንዱ ማሳያ እንጂ በአማራ ላይ የተፈጸመ ብቸኛ የዘር ማጥፋት ወንጀል አይደለም። የማይካድራ ጭፍጨፋ ስናስብ የጭፍጨፋው የፀረ አማራ ትርክት ውጤት ስለመሆኑ ልብ ልንለው ይገባል። ጥቅምት 32013 በማይካድራ ከተማ የተፈጸመው የጅምላ ጭፍጨፋ 1968 ዓ ም ህወሓት ያዘጋጀው አማራዊ የጥፋት ፍኖተ መርሆ አካል ነው። የጅምላ ጭፍጨፋው የተፈጸመው ሳምረ የሚባለው የሰፋሪ ወጣቶች ቡድን ከህወሓት ወራሪ ልዩ ኃይልና ፖሊስ ጋር በመሆን ነው። አስፈጻሚው በየጎዳናውና በየቤቱ በመዘዋወር አስቀድመው የለያቸውን የወገኖቻችን በከፍተኛ ግፍና ጭካኔ በዱላ በመደብደብ በጩቤ በመውጋት በገጀራ በፈራድ ወይም ደግሞ ፋስ መጥረቢያ በመምታት በገመድ በማነቅና በጥይት ተኩሶ በመምታት ጅምላ ጭፍጨፋዎችን ፈጽመዋል። በዚህ የጅምላ ጭፍጨፋ የወልቃይት ጠገድ የአማራ መሬት በመውረር ሀብት ንብረት ያፈሩ የተወሰኑ የትግራይ ባለሀብቶች በአካል፣ በሀሳብ በገንዘብ ድጋፍ አድርገዋል። ጥቅምት 30 2013 ጅምላ ጭፍጨፋው ከመጀመሩ ቀደም ብሎ የዘር ማጥፋት ወንጀል ፈጻሚዎቹ የትግራይ ተወላጅ የሆኑ አማራ የሆኑት ለመለየት መታወቂያ ካርድ እየተመለከቱ ማጣራት አድርገዋል። የትግራይ ተወላጆች የሆኑ ሴቶችና ህጻናት ጥቃቱ ከመጀመሩ በፊት አካባቢውን ለቀው እንዲወጡ ተነግሯቸው ሊወጡ ችለዋል። ጭፍጨፋው ሲጀመር በልዩ ሁኔታ የአማራ ብሔር ተወላጆች በብዛት የሚኖሩባቸው ቦታዎች ግንብ ሰፈር የሚባለው መንደር እስከ ወልቃይት ቦሌ ሰፈር ድረስ የሚገኙ ወገኖች ግፍና ጭካኔ በተሞላበት መንገድ ተገድለዋል። ጭፍጨፋው የተጀመረው አብይ ጸጋይ የተባለን አማራ ከቤቱ ፊት ለፊት በጥይት በመግደል ቤቱንና አስክሬኑን በሳት በማቃጠል ነው። የሰማዕቱ አብይ ጸጋዬ የተጀመረው ጭፍጨፋ እስከ ሌሊቱ 9 ሰዓት ድረስ በወገኖቻችን ላይ አሰቃቂ የጅምላ ጭፍጨፋ ተጠናክሮ በመቀጠሉ 1644 አማራዎች የጉዳት ሰለባ ሆነዋል። የተጨፈጨፉ 1563 ሲሆኑ የአካል ጉዳት የደረሰባቸው ደግሞ 81 ናቸው። በዚህ ጭፍጨፋ የተነሳ በርካታ ህፃናት ህጻናት ያለወላጅ ቀርተዋል። የማይካድራ የዘር ማጥፋት ድርጊት ፈጻሚዎች የዘር ማጥፋት ድርጊቱ የፈጸሙት በጄኔቫ ቃል ኪዳን አንቀጽ ቁጥር ሁለት በሮም ድንጋጌ አንቀጽ ቁጥር 6ና 7 ከዘር ማጥፋት ወንጀል ጥበቃ የሚደረግለትን አንድ የሆነን ብሔር የዘር ቡድን ሆነው የወልቃይት ጠገዴ አማራ ዘር በመላ ወይም በከፊል ለማጥፋት በማሰብ ነው። በመሆኑም ጥቅም ሰላሳ የማይካድራ የዘር ማጥፋት ጥቃት ሰለባ የሆኑ ወገኖቻችን መቼም ቢሆን አንረሳቸውም ስንል የሰማዕትነት አደራቸውን ሳንዘነጋ በፕሪቶሪያው ስምምነት የተገኘውን የሰላም ድል ዘላቂ ፍሬ አፍርቶ በኢትዮጵያ ሰማይ ወልቃይት ጠገዴ አማራ ለደረሰበት ማህበራዊ፣ ፖለቲካዊ፣ ስነልቦናዊ ጉዳት እና ለተፈጸመበት የዘር ማጥፋት ወንጀል በደረሰው ጉዳትና በተፈጸመው ጥፋት ልክ ካሳ እስኪከፈለው እና መስዋዕትነት የከፈለበት የማንነት የወሰን ጥያቄ መቋጫ አግኝቶ ጸንቶ እንዲኖር የትውልድ ቅብብሎሽ ትግል እናስቀጥላለን ማለታችን ነው ሁለት የዓለም አቀፉ ወንጀል ፍርድ ቤት አቃቢ ህግ የማይካድራ የዘር ማጥፋት ወንጀል መርምሮ የወንጀል ድርጊት ፈጻሚዎቹ ላይ ክስ በመመስረት ስለማይካድራ ሰለባዎች ዓለም አቀፍ ፍትህ እንዲሰጥ እንጠይቃለን ተፈጻሚነት እስኪያገኝ በትጋት እንሰራለን የፌደራል መንግስቱ የወልቃይት ህዝብ ለዘር ማጥፋት ወንጀል የተዳረገው የማንነትና የወሰን ጥያቄ በማንሳቱ ምክንያት ስለሆነ በህግና በስርዓት ላቀረበው ጥያቄ በአንዳንድ ጉዳዮች ላይ የጀመርናቸውን ምላሽ የመስጠት ምልክትና ጅማሮ በማጠናከር ለማንነት ወሰን ጥያቄ ሙሉ ምላሽ በመስጠት ህጋዊ መቋጫ እንዲይዝ በሰማዕታት ስም እንጠይቃለን። አራት የወልቃይት ጠገዴ አማራ ለደረሰበት ማህበራዊ፣ ፖለቲካዊ፣ ስነልቦናዊ ጉዳት ለተፈጸመበት የዘር ማጥፋት ወንጀል በደረሰው ጉዳትና በተፈጸመው ጥፋት ልክ እንዲከፈልና የፕሪቶሪያው ስምምነት መሰረት የትራንዚሽናል ጀስቲስ ወይም ደግሞ የሽግግር ፍትህ ተግባራዊ ሆኖ ጅምላ ጭፍጨፋ የፈጸመብንን ቡድን ተጠያቂ እንዲሆን እንጠይቃለን። አምስት ለትግራይ ህዝብ ማስተላለፍ የምፈልገው መልእክት ጥያቄያችን መፍትሄ ካገኘ ከትግራይ ህዝብ ጋር በሰላም መኖር እንችላለን ስንል የትግራይ ህዝብ ከህዋ ጥፋተኛ ቡድን ለይተን ስለምናይ እንጂ የደረሰብን በደልና ግፍ ዘንግተን አይደለም። በመሆኑም የትግራይ ህዝብ አሁን ላይ የህዋ ታጥፊ ጦረኝነት በመቃወም በጀመረበት አግባብ በማጠናከር የህወሓትን ጥቅመኛ ቡድን ከህዝብ ነጥለን ተጠያቂ በማድረግ የትግራይና የአማራ ህዝብ በሰላም በአብሮነት በፍቅር የሚኖርበት ጊዜ በማቅረብ እንደሚቻል እናምናለን። ስለሆነም የወልቃይት ጠገዴ፣ ጠለምት፣ ራያ የህዝብ ማንነት የመብት ጥያቄ በመድፈቅ ሉዓላዊ መሬታችን በኃይል እናስመልሳለን የሚለው የህወሓት ጦር ሰባቂነት ከባለፈው የባሰ ጥፋት የሚያመጣ እንደሆነ አውቆ ለህዝብ አብሮነት ደንቀራ የሆነን አካሄድ መቃወም ከትግራይ ህዝብ የሚጠበቅ እንደሆነ እንመክራለን። በመጨረሻም ማንነታችን አማራ ድንበራችን ተከዜ ነው በሚል ለቃላችን ታምነው ለቃላቸው ታምነው ሰማዕት የሆኑ ወገኖቻችን አላማ ከግብ ሳናደርስ ደርስ የሚዝል ክንድ ሆነ ሸብረክ የሚል ጉልበት እንደማይኖረን በተግባር ማረጋገጣችን እንቀጥላለን። ተከዜ በትላንት በዛሬና በነገ ሰማዕታት የሚፀና የአማራ ወሰን ነው። ትግላችን በዘላቂና አስተማማኝ ድል በመቋጨት የሰማዕታቱን አደራ እንወጣለን። እንደ ሀገር ነጻ ህዝብ እንደነበርነው ነጻ ህዝብ ሆነን የጋራ ኢትዮጵያን በወንድማማችነት ስሜት እንገነባለን። ለመጪው ትውልድ መስዋዕትነት የጸና ነፃነት እናወርሳለን። የወልቃይት ጠገድ አማራ ማንነትና ወሰን አስመላሽ ኮሚቴ ጽህፈት ቤት ጥቅም 32018 ዓ ም ሁመራ ይላል። ይህ እንግዲህ የራሳቸው አቋም ነው። ወደ ሌሎች መረጃዎች ነው የምሄደው። መግለጫው ረዘም ያለና ደቂቃዎችን እየወሰደ ነው። ወደ ሌሎች መረጃዎች ሲሄድ ወደ ዓላማጣ የሚወስደን መረጃ ነው የሚያስከትለው። በዓላማጣ ከተማ በመከላከያ አዛዦች እና በህወሓት ወታደራዊ አዛዦች መካከል ውጥረት እንዳለ የሚገልጽ መረጃ ነው የወጣው። አሁን ከሰዓት በኋላ በወጡ መረጃዎች በስድስቱ ወታደራዊ ፓትሮሎች ወደ ዓላማጣ የገቡ የህወሓት የጦር አዛዦች ዓላማጣ ከተማ ዜሮ አንድ ቀበሌ ማርኮናል ተብሎ የሚጠራ ቦታ ሰፍረዋል። ወደዚህም እንደዚሁ የመከላከያ አዛዦች ሂደዋል ነው የተባለው። ከሄዱት የመከላከያ አዛዦች መካከል የኮሎኔል አህመድም ይገኝበታል። ኮሎኔል አህመድ ከህወሓት ጀኔራሎች ጋር እስካሁን ጥሩ ግንኙነት የነበረው ቢሆንም፣ ዛሬ ግን በታችኛው የፌዴራል ፖሊስ ኮማንድ ፖስት እና በመከላከያ የታችኛው መዋቅር እንዲሁም ደግሞ መስመራዊ መኮንኖች የተነሳውን ቁጣ ተከትሎ የህወሓት ጀኔራሎችም የኮማንድ ፖስቱ ለቆ እንዲወጣ ጠይቀዋል ነው እየተባለው። እንግዲህ በእርግጥ በዚህ ደረጃ የዓላማጣ ኮማንድ ስለፈቀደ ስላልፈቀደ ይወጣል ይቆያል የሚለው ጉዳይ እንዳለ ሆኖ ግን እነሱ ግን ፊት ለፊት ማስጠንቀቂያ መስጠታቸው ነው እየታወቀው። ለዚህ እንደ ቅጽበታዊ ምክንያት የሆነው እንግዲህ በትላንትናው ዕለት እና ዛሬ ረፋድ የህወሓት ታጣቂዎች በከተማ ውስጥ አዲስ እንቅስቃሴ እያደረጉ ነው። በተለየ ሁኔታ ከዚህ ጋር በተያያዘ የከተማዋን ነዋሪዎች በመኖሪያ ቤቶች፣ ሱቆች እንዲሁም ደግሞ የንግድ ቦታዎችን እየነጠቁ ከትግራይ ለሚመጡ ሰዎች እንሰጣለን በሚል በመሳሪያ እያስፈራሩ እያባረሩ ነው የሚገኙት። በትላንትናው ዕለት ሀጎስ እና ጓደኞቹ ሌሎች ታጣቂዎች በጠመንጃ እያስፈራሩ ብዙ ሱቆችን እና ነጋዴዎችን ቦታ አባረዋል። ይህንን የሰማ አንድ የመከላከያ ኮሎኔል አቁሞ ለማለት እንግዲህ ከአጃቢዎቹ ጋር ወደዚህ የንግድ ቦታ ሲሄድ እነ ሀጎስ በመከላከያ አዛዡ ላይ ወደ በመከላከያ አዛዡ ላይ እንደዚሁ ቃታ መሳባቸውን ተከትሎ የኮሎኔሉ አጃቢዎች ቀድመው ሀጎስንና ሌሎች ታጣቂዎች ላይ እንደዚሁ እርምጃ ወስደዋል። እርምጃው እንግዲህ ሞትን አላስከተለም። ሌሎቹ ታጣቂዎች ወደ ሰማይ ሲተኩሱ፣ ሀጎስ ግን በመከላከያ አጃቢዎች እጅ ይወድቃል። ይህንን ተከትሎ ሀጎስ ወደ እስር ቤት ይወሰዳል። ይህንን የሰሙ የህወሓት ወታደራዊ አዛዦች ናቸው እንግዲህ ዛሬ ከኮማንድ ፖስቱ ወታደራዊ አዛዦች ጋር መነጋገር እንፈልጋለን ብለው ከጠሩ በኋላ ዜሮ አንድ ማርኮናል ተብሎ የሚጠራው ቦታ ላይ ለነ ኮሎኔል አህመድ ከተማውን በአስቸኳይ ለቃችሁ ውጡ እያሏቸው የሚገኙት እንግዲህ ያለው ሁኔታ ይህንን ነው የሚያሳየው። ትላንትና ሀጎስ የሚባለው ታጣቂ ሲያዝ ሌሎቹ ጓዶቹ ወደ ሰማይ ተኩሰው ሮጡ። ተይዞ አሁን ምስር ላይ ነው የሚገኘው። እሱን ለማስለቀቅ በሚል የህዋት ታጣቂዎች እንግዲህ ሰብረን እንገባለን እያሉ ነው የሚገኙት። የፌዴራል ፖሊስ አባላትና የመከላከያ የታችኞቹ ደግሞ እስረኛውን አንሰጥም፣ በአዛዡ ላይ ቃታ ስቧል በሚል እንደዚሁ ውጥረት ነግሷል ነው እየተባለው። ይሄ እንግዲህ ሰሞኑን ካለው ሁኔታ እንደ ቅጽበታዊ ምክንያት ሊታይ የሚችል ነው። ሌሊቱን ጨምሮ የመከላከያ አዛዦች እንግዲህ እና የፌደራል ፖሊስ አባላት የሌሊት ጥበቃ እንዲያደርጉና በተጠንቀቅ እንዲቆሙ አሁን ትዕዛዝ ተሰጥቷል። አመሻሹን ነው የተባለው። ያለው ውጥረት ይህንን ነው የሚመስለው። ኮሎኔል አህመድ ከህዋት ጀኔራሎች ጋር ጥሩ ግንኙነት የነበረው ቢሆንም የኮማንድ ፖስቱ አዛዥ አሁን ግን የሰራዊቱና የፌዴራል ፖሊስ አባላት ይህንን ግንኙነት አስደፍሮናል ማለታቸውን ተከትሎ እና እሱ ልቀቁት ያለውን እስረኛ አንለቅም ማለታቸውን ተከትሎ በህዋት ጀኔራሎች እና በኮማንድ ፖስቱ ሌሎች ወታደራዊ አዛዦች መካከል ይሄ እንግዲህ ይቅርታ፣ ውጥረትና ፍጥጫ ተፈጥሯል። ምናልባት እንግዲህ እዛ ያሉት የመከላከያ አባላት፣ የፌዴራል ፖሊስ አባላት ስጋት ውስጥ ስለመግባታቸው ነው። ይህን ተከትሎ ማዶ ተብሎ የሚጠራው አካባቢ ዋጃ አካባቢ ያለውን ኬላ የህወሓት ታጣቂዎች አጠናክረዋል። ይህን እንግዲህ ከቆቦ ወደ ዓላማጣ የሰራዊት እንቅስቃሴ እንዳይኖር ለማድረግ ታስቦ ነው የሚሉ አስተያየቶችም እየመጡ ነው። ለማንኛውም ሁኔታውን እና መረጃውን ወደፊት አብረን የምንከታተለው ይሆናል። ሰሜን ወሎ ወደ ጋሸና እና አካባቢ ስንሄድ ጋሸና ዙሪያ ዛሬ ውጥረት ነበረ። ሁለት ዙ 23 በርካታ ዲሽቃና ሞርታ ጭኖ የወጣ የመንግስት ኃይል ከሰዓት በኋላ ወደ ወታደራዊ ካምፑ ተመልሷል። ወደ ካምፑ የተመለሰው ያለው ውጊያ ነው። ወደ መቄት አቅጣጫ የተለያዩ ቦታዎች አርቢትና አካባቢው ወቄጣ ተብሎ የሚጠሩት አካባቢዎች ነበር ወጥቶ የነበረው ሆኖም ግን ለሰዓታት በአካባቢ ከቆየ በኋላ ወደ ጋሸና ተመልሷል። ጋሸና አካባቢ ያለው ሁኔታ ይህንን ይመስላል። ወደ ጋይንት የሚወስደን መረጃ ላስከትል። ጋይንት ዛጎች ከተማ ውጊያ ነበር። የመንግስት ኃይል አብያተ ክርስቲያናትን እንደ ምሽግ ተጠቅሟል ነው የተባለው። ከሌቱ ስድስት ሰዓት ጀምሮ በጸረ ሽምቅ ዘመቻ ወደ ዛጎች ከተማ የገባው የመንግስት ኃይል በአብያተ ክርስቲያናት በሁለት አብያተ ክርስቲያናት ላይ እንደዚሁ የቡድን መሳሪያዎችን በመጥመድ ወታደራዊ አገልግሎት እንዲውሉ የአምልኮ ስፍራዎችን አድርጓል። ቅዱስ ጊዮርጊስ ቤተክርስቲያንና ቅድስተ ማርያም ቤተክርስቲያን ድሽቃ በመጥመድ ነበር ድብደባ ሲያደርግ የዋለው። ከቤተክርስቲያን ባሻገር ደንጎር ኮ እና ስላሴ መረጃ አካባቢዎችም እንደዚሁ ቦታ መያዝ የመንግስት ኃይል ውጊያ ሲያደርግ ነበረ። በፋኖ በኩል የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ሁለት መቶ ስድስተኛ ኮር የሚገኙ ሁለት ክፍለ ጦሮች ናቸው ውጊያ ሲያደርጉ የነበረው። እንግዲህ በውጊያ የደረሰው ጉዳት በውል አልታወቀም። እስከ ረፋ ድረስ ውጊያ ከተደረገ በኋላ ግን የመንግስት ኃይል ወደ ዛቦች ከተማ ሲገባ፣ እንደገና ከሳብ በኋላ ያለውን ውጥረት ተከትሎ ደግሞ የመንግስት ኃይል ከተማውን ለቆ እየወጣ ነው የሚሉ መረጃዎች ናቸው ያሉት። ጊዮርጊስ ቤተክርስቲያን አካባቢ የነበረ ዲሽቃ እንደዚሁ በዲሽቃ ተኩስ በአጸፋ ምላሽ ጉዳት ደርሶ አንድ ዲሽቃ ከጥቅም ውጭ ሆኗል የሚሉ መረጃዎችም አብረው ወጥተዋል። ወደ ሌላው መረጃችን ስንሄድ ፋኖን በተመለከተ የፋን ታዋቂ የፋኖ መሪዎችን በተመለከተ ኢመደበኛ የሆነ የዘመቻ በብልጽግና በኩል ስምሪት ተሰጥቷል ነው የተባለው። እንግዲህ በመደበኛ በፊት ለፊት በሚሊሻ ከባድማ ብተና ከመከላከያ ከአየር ኃይል ከሚደረገው ውጊያ ባሻገር በተለያየ ተልዕኮ የተሰጣቸው ሰርጎ ገቦች በብዛት ስምሪት ወስደዋል። ይህም እንግዲህ በተለያዩ አካባቢዎች በውጤትም ታይቷል። የተያዙም አሉ ነው የሚሉት የመረጃ ምንጮቹ። በዚህም ከብርጌድ አመራር ጀምሮ እስከ ፋኖዝ መሪዎች ድረስ ያሉ የፋኖ አመራሮች ላይ እስከ ግድያና መረጃ መስጠት ጨምሮ ጥቆማ መስጠት፣ የተለያዩ መረጃዎችን ለመንግስት ሰዎች አሳልፎ መስጠት ጨምሮ ስምር ተሰጥቷቸው የገቡ ሰርጎ ገቦች አሉ። ይሄ በተለያየ መንገድ ለዚህ እንግዲህ ከፍተኛ ጥቅማ ጥቅም ቀርቦላቸዋል ጉርሻን ጨምሮ ተቀብለዋል። ወደፊትም ቃል የተገባላቸዋል ነው የተባለው። እነዚህ እስካሁንም ተደጋጋሚ እንዲህ አይነት ስምሪት ይሰጣል ይሰጣል። ሆኖም ግን የአሁኑ ለየት የሚለው ፋኖዎች በሚቀርቧቸው ቤተሰቦች እንዲሁም ደግሞ በሚያውቋቸው ሰዎች የሆነ በመሆኑ ነው። ከፋኖ ቤተሰቦች ጭምር ለዚህ ጥቅም የተገዙ ስለመኖራቸው የሚገልጹት የመረጃ ምንጮች ያው እንግዲህ ያው ሌላ አካባቢ ያልተጠና እርምጃ እንዳይመጣ በሚል ደንቢያ አካባቢ ማዕከላዊ ጎንደር እንዲሁም ደግሞ ወደ ሰሜን ጎንደር ዳባትና አካባቢው የደረሱ ክስተቶችን እና ከነዚህ ክስተቶች ተልኮ ተሰጥቷቸው ከተያዙ በፋኖ ውስጥም ከቆዩ ሰዎች መካከል ለማረጋገጥ መቻሉ ነው የመረጃ ምንጮች የገለጹት። በዚህም እንግዲህ የደንቢያ አካባቢ ጉዳት ደርሷል፣ በፋኖ አባላት ላይ በተመሳሳይ እንደዚሁም በወገራና ዳባት አካባቢም በተመሳሳይ ከመረጃ እስከ ግድያ ድረስ የደረሱ ጉዳቶች ደርሰዋል። ሲጣራ ግን ተልኮ የብልጽግና ሆኖ ነው የተገኘው። ሌሎቹ ትምህርት ሊወስዱበት ይገባል በሚል ነው ይህንን መረጃ የመረጃ ምንጮቹ እያደረሱት። ሌላው ብልጽግና ከህዝብ ገንዘብ እንዲሰበሰብ አዟል የሚል መረጃም አለ። በየቀበሌው በእያንዳንዱ የገጠር ቀበሌ ከ150 ሺ እስከ 200 ሺ ድረስ ገንዘብ እንዲሰበሰብ ብልጽግና ትእዛዝ ሰጥቷል። እንግዲህ ለወታደራዊ ድጋፍ የሚል እንደሆነ የገለጹት የመረጃ ምንጮች ብልጽግና የገጠመውን ከፍተኛ የገንዘብ እጥረት በዚህ መንገድ እንግዲህ ነጋዴዎች ከፍተኛ ግብር ተጠይቀናል በሚል ምሬት ያቀርባሉ። አሁን ደግሞ በእያንዳንዱ የገጠር ቀበሌ ከ150 ሺህ እስከ 200 ሺህ ብር ድረስ እንዲሰበሰብ ታዟል። በተለይ ከአሁን በፊት ግብር ያልተሰበሰብባቸው ፋኖ ይዟቸው በነበሩ አካባቢዎች ገንዘብ ከዚህ በላይ እንዲሰበሰብ ትእዛዝ ተሰጥቷል ተብሏል። ለወታደራዊ ስንቅም ጭምር ነው። ሌላው የፋኖ ሰራዊት ግንባታን በተመለከተ በዛሬ ሁለት ለወራት ተከታታይ ስልጠና የወሰዱ የፋኖ አባላት የምርቃት መርሃ ግብራቸውን ስለማድረጋቸው መረጃዎች ጠቁመዋል። በኮማንዶ ደረጃ ስልጠና የወሰዱ የፋኖ አባላት ናቸው። ዛሬ በጎጃም ቀጠና የምርቃት መርሃ ግብራቸውን እያደረጉት፣ ወደ ራያ ቆቦ የሚመልሰን መረጃ ላስከትል። በራያ ቆቦ ከሆርማት ተከታታይ የሞርተር ድብደባ ተደርጓል። በዚህ የሞርተር ድብደባ የመንግስት ኃይል በሲቪሊያን ላይ ጉዳት አድርሷል የሚል መረጃ ነው ያለው። በተለይ አርበት ተብሎ በሚጠራው አካባቢ ሶስት ሴቶች በሞርተር ጉዳት ደርሶባቸዋል አንድ የመጫት እንደሆነች እና ሌላዋ ደግሞ እንደዚሁ በእድሜ የገፉ ሌላዋም ደግሞ በመካከለኛ እድሜ ላይ የሚገኙ እናቶች ናቸው። አንዷ እናት በደረሰባቸው ጉዳት አንድ እግራቸውን አጥተዋል። ወልዲያ ገብተው እግራቸው በሐኪሞች ተቆርጧል ነው የተባለው። ሌላም እንደዚሁ የንብረት ጉዳት ደርሷል። የመጨረሻው መረጃችን እንግዲህ በአየር ኃይል የታገዘ ከባድ ውጊያ ተደርጓል የሚለው ነው። ውጊያው ሁለተኛ ቀኑን የያዘ ነው። በውጊያው ሁለት ሬጅመንት የመንግስት ኃይል ከባድ ወታደራዊ ኪሳራ ደርሶበታል። ቀሪው ኃይል ቀሪውን ኃይል ለማውጣት ተጨማሪ ኃይል ገብቷል። ሁለተኛ ዙር የገባው የመንግስት ኃይልም ተመሳሳይ ጉዳት አስተናግዷል ተብሏል። ይህንን ተከትሎ ነው ስልታዊ ማጥቃት በሚሉት የሰው አልባ አየር ወይም ደግሞ የድሮን ድብደባ እየተፈጸመው። በሰው አልባ አየር ድብደባ አንድ ትምህርት ቤት ከፍተኛ ውድመት ደርሶበታል። በውጊያው የሻለቃ አዛዥን ጨምሮ መስመራዊ መኮንኖች ጉዳት ሲደርስባቸው፣ በመንግስት በኩል ማለት ነው። በታጣቂ ቡድኑ ይሄ ታጣቂ ቡድን ኦነግ ሸኔ ነው በታጣቂ ቡድኑ በኩል ደግሞ ትምህርት ቤት የተከማቸ ስንቅና ትጥቅ በድሮን ድብደባ ሲወድም እነዚሁ ቁጥራቸው ያልታወቁ ታጣቂዎችም በድሮን ጥቃቶች ተገድለዋል ነው የተባለው። ይህ አየር ድብደባ ሁለት ቀናት የዘለቀ ውጊያ እየተደረገ ያለበት የቄለም ወለጋ ዞን ያማሎጊ ተብሎ የሚጠራው አካባቢ፣ በተለይ ልዩ ስሟ ወለል ተብላ የምትጠራ ቦታ ነው ውጊያ እየተደረገ ያለው። ባለፉት ሁለት ሳምንታት ጀምሮ በወለጋ ቀጠና የሚደረጉ ጦርነቶች የተለየ ባህሪ ይታይባቸዋል። የሚሉት የመረጃ ምንጮች፣ በወታደራዊ ቋንቋ መሬት ቆንጦ መዋጋት የሚችል ኃይል እየታየ ነው። መደበኛና የፊት ለፊት ውጊያ እየተደረገ ነው። ሰዓታትን ብቻ ሳይሆን ቀናትንም ጭምር፣ ለረጅም ሰዓታት መዋጋት የሚችል ኃይል እየተስተዋለ ነው። የመረጃ ምንጮቹ ይህንን ውጊያ ከሸኔ የመዋጋት ልምድ ውጭ የሆነ ሌላ ኃይል ነው የሚል አስተያየት እየሰጡ ነው የሚገኘው ባለፈው ሳምንት ከደቡብ ሱዳን ወደ ከማሸ ዞን ቤንሻንጉል እና ወደ ወለጋ የተለያዩ አካባቢዎች ዘልቀው የገቡ ታጣቂዎች አሉ። ሱዳን ስልጠና የወሰዱ ምናልባት እነዚህ ታጣቂዎችም ከዚህ ውጊያ ሊኖሩበት ይችላሉ የሚል አስተያየት ነው አብሮ የመጣው። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ የማመሰግነው።